በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ከሆኑት ከአቶ ተስፋሁን አለምነህ ጋር ቆይታ ልናደርግ ወደናል። ለቃለ መጠይቁ ፈቃደኛ ሆነው እዚህ ስለተገኙ እናመሰግናለን። ከዚህ በፊት የመጣንባቸው የነጠላ ትርክቶች እንደ ሀገር ያስከፈሉን መስዋዕትነት ምንድን ነው? ባለፉት አመታት በርካታ ነጠላ ትርክቶች ከሚገባው በላይ ሲቀነቀኑ ነበረ። እነኛ ነጠላ ትርክቶች ከሚገባው በላይ በመቀንቀናቸው በርካታ አሉታዊ የሆኑ ነገሮችን አስከትለዋል። ለምን ቢባል በብዛት ነጠላ ትርክቶች የሚያቀነቅኑ ተቃርኖዎችን ነው፣ ወይም ደግሞ የእኔ ብቻ እውነት የሚሉት ነው። የኔ ብቻ እውነት የእኔ ብቻ እውነትን ማቀንቀንና የነጠላ ትርክቶች ላይ ማቀንቀን የሚፈጥሩት ግጭቶች አሉ። እነኛ ግጭቶች በርካታ መስዋዕትነት አስከፍለዋል። እስካሁንም ድረስ ሀገር በሚገባት መጠን ልማቷን ዲሞክራሲያውን የበለጸገች እንዳትሆን ሲያደርግ ቆይቷል። ሌላው በሀገር የሚኖሩ ዜጎችን መተማመን የሚፈጥር አይደለም። የጋራ ግንዛቤ በነጠላ ትርክት እየተቀነቀነ ባለበት ሀገር ውስጥ እምነት ሊኖር አይችልም። የኛና የእናንተ የሚላል ነገር አለ ማለት ደግሞ ግጭቶች አሉ ማለት ነው። እነኛ ግጭቶች በተግባር ሲከናወኑ ቆይተዋል። እንደ ሀገር በተለይም ደግሞ ከቅርብ ዓመታት ወዲህ ባለፉት ዘመናት ያስከፈሉን የነጠላ ትርክትን ወደ አሰባሳቢ ትርክት ለመገንባት ጥረት እየተደረገ ይገኛል ና እንዲሁ እንደ ሀገር ይህን እየተደረገ ያለውን ጥረት የእርስዎ የአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ጋራ ምክር ቤት በዚሁ ጉዳይ ላይ ምን አይነት ሀሳብ አለው ያምንበታል ወይስ የሚለውን ሀሳብ እስኪ እናንሳ። ሀገር እንደ ሀገር ዜጎቿን በእኩል ልታኖር የምችለው ዜጎቿ የጋራ መግባባት ሊኖራቸው የሚችለው ከነጠላ ትርክት ይልቅ የወል ትርክት ላይ ስናተኩር ነው። ከኔ ይልቅ እኛነትን ስናስቀድም ነው። የእኔ ብቻ ሀሳብ ትክክል ነው፣ የኔ ብቻ ቁስል ይሰማለኝ፣ የእኔ ብቻ ሀሳብ ካልተደመጠ ችግር ውስጥ እንወድቃለን፣ የኔ ብቻ ምለው ካልሆነ ሌላ ነገር ወደ ግጭት መግባት ተገቢ አይደለም። ከዛ ይልቅ በአንተ ይብስ በእኔ ይባስ፣ ሀገር ሰፊ ነች፣ ትልቅ ነች ግዙፍ ነች። ስለዚህ በዚህ ግዙፍ ውስጥ ደግሞ ብዙ የሆኑ ሀሳቦች ሊስተናገዱበት የሚችል ነገር አለ። እነኚህ ብዝሃነት ያላቸው ሀሳቦች ይስተናገዳሉ። ነገር ግን በዋናነት ሀገርን እንደ ሀገር የሚያቆሙት ፒላሮች ላይ ግን የጋራ መግባባት ያስፈልጋል። ያለውን እውነት አጉልተን ሀገርን እንደ ሀገር የምናስቀጥልበት ስለሆነ በእኛ በኩል በተገቢው መንገድ ነው ድጋፋችን የምንሰጠውም። አዎንታዊ የሆነ አመለካከት ነው ያለን አሰባሳቢ የሆነ የወል ትርክት ለመገንባት የባለድርሻ አካላትን ተሳትፎ ይጠይቃል። ከዚህ አኳያ ደግሞ እንግዲህ የፖለቲካ ፓርቲዎች ተጠቃሽ ናቸው። እንዲሁ እንደ ፖለቲካ ፓርቲዎች ከዚህ አኳያ ምን ማድረግ አለባቸው? ይህን ለማሳካት እንደናንተስ፣ በተለይም ደግሞ የፖለቲካ ፓርቲዎች የጋራ ምክር ቤትስ ከዚህ አንጻር ምን እየሰራ ነው? የጋራ ምክር ቤቱ የራሱ የሆነ ገዥ የሆነ ፕሪንሲፕሎች ኑሮት የምንንቀሳቀሰው ስለዚህ እንዳንድ የፖለቲካ ፓርቲ እንዳንድ የጋራ ምክር ቤትም ኮመን በሆኑ ጉዳዮች ላይ እንነጋገራለን። ሀገር ነው ከየትኛውም ዜጋ ጋር ከየትኛውም የፖለቲካ ሰው ጋር ሁላችንም አንድ የምንለው ሀሳብ አለን። ሀገር አለች። ስለዚህ በሀገር ላይ ስንንቀሳቀስ ሀገርን መጠበቅ፣ ሀገርን መንከባከብ መቻል አለብን። ሀገርን የምንጠብቀው ደግሞ እንዲሁ ዝም ብሎ አይደለም። አውዳሚ ከሆኑ ተግባሮች ላይ መቆጠብ መቻል አለብን። ስለዚህ እያንዳንዱ ፖለቲካ ፓርቲ ራሱን ከግጭት ከሆነ ቀስቃሽ ላይ መጠበቅ መቻል አለብን። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ተስፋሁን አለምነህ፣ ጊዜዎትን መስዋዕት አድርገው ለዚህ ቃለመጠይቅ ሀሳባቸውን ስለተሰጣችሁን እጅግ አድርገን አመሰግናለን።